እርግጠኛ ነኝ እዛ ሰርግ ላይ የተገኙ አብዛኞቹ በባህር የገቡ ናቸው። በባህር ስላችሁ በዚህ በድንበር ምናምን እንጂ በፕሌን አልመጣችሁም ብላለች። እውነቷን እኮ እንትን ደግሞ ደግሞ ምንድን ነው ያላችሁት? እኔ ልናራችሁን አሮጊት ነበር ስትሉ የነበራችሁት እውነትሽ ነው። አዎ እማማ ነኝ። አሮጊ ስትሉ ነበረ። አረባኩሽ የአብርሽ እናንተ ደጋፊ እኮ አይተናቸዋል እኮ የፊታችሁ ርዝመት ያፋችሁ መንጋደድ፣ የእድሜያችሁ መሄድ ስደት ላይ ምናምን አይተናቸዋል እኮ። አርጣችሁ መውለድ እምቢ ሲላችሁ እኮ ነው የነሱ ደጋፊ ሆናችሁ በወጣቶች ፍቅር ምትሻፍዱት ምንድን እንትን ልበላችሁ እ እና ለእናንተ ብዬ ላይቭ አልከፍትም ብዬ ነው። ዛሬም እንደ መደበሪያ ነው መሄድባችሁ። እና ደግሞ ደውላችሁ ደግሞ የለመናችሁን ሰዎች አላችሁ። አስፈላጊ ከሆነ መረጃቻችን ላይ አለ። እዚህ ሰክሷቸዋል፣ ደውሎ ደግሞ ለኛ ይቅርታ ይጠይቁናል። እኔ እኮ የተናገርኩት በዚህ አንግል ነው። ይቅርታ ቤቴ ስማችሁን ስላስነሳው አላሰብኩትም። ኮሜንታተሮችን ለመቆጣጠር አልችልም፣ ግን እኔም እንጀራይ ነው። ኖ እንጀራችሁን ቢሆን እጆቹን አትቦጥቡጧቸው ነው ያለው። ተግባባ እናተሰከሱ አስር ሰው እንዲገኝ አድርገና ትግላችን በድል ትግላችን በድል ተጠናቋል። አስር ሰው አስር ሰው ባትና ድዱብን ነበር። የሚገርመው ጀልባ ላይ አስር ሰው ሚዛኑ ራሱ በዚህና በዚህ እንትን ብሎ በአንዱ በኩል እኮ ድንጋይን ያስቀመጣችሁበት እኩል ሚዛኑ እንትን እንዴ! ምክንያቱም በዚህ አራት፣ በዚህ አራት ከሙሽሮቹ ጋር ነው። አስር ሰው በዚህ አራት፣ በዚህ አራት እራሱ ባለቤቷ ቀለል ተሳክቶልናል። እና ታዲያ ሙሽራውን ሁሉንም ቢያመጣናቸው ወደው ወደ መስሏችሁን የመጡት እንደ እኛ በቃ የሰሙን እህቶቻችን ሰምተውናል። ከብዛት ጥራት ነው አደለም የሚባለው፣ ሰምተውናል። ስለሰሙን ደግሞ ቀርተዋል። ላ ጀልባ ከፈለጉ ደግሞ ኖርማል ቀን እጃዛ ወጥተው በየትኛውም ጀልባ መሄድ ይችላሉ እ። ጀልባ ናፍቆት የለባቸው ልጆቹ። ሻይ ሲጠይቋቸው ልትይዙባቸው ነበር እና ደግሞ ነበር እንኳን ሌላ

እኔ ምን እንዳስደሰት ልንገራችሁ። ምርጥ ምርጥ እህቶች ቀርታችኋል ማለት በቃ ለማየቱ ላያሰባችሁ መሲ ቀርተናል ምናምን ብላችኋል። እና ስንት ብር ራሱ እንዳከሰርኳቸው ሳስበው እመቤቴ፣ አስር ሰው አስር ሰው አስር ራሱ እኮ ከምሾሮቹ ጋር ተቆጥሮ ነው ኖ ጀልባ ስትፈልጉ ኤኒታይም። አሁን ለምሳሌ ልንገራችሁም እነ ሶል የሚያዘጋጁት ሶልን ታቁታላችሁ። ሶልን ታቁታላችሁ ሶልን ታቁታላችሁ አይደል? ሶል እዚህ ዱባይ ካርጎ ምናምን የሚሰራው ሊታቁታላችሁ። እስቲ ምታቁት ልጆች አውበሉ። ምታቁት ልጆች ታወበሉ። ታቁታላችሁ አው። አሁን ሶል የሆነ ጊዜ ላይ ፕሮግራም አዘጋጅቶ ነበር፣ ካያችሁት። የምግቡን ብቻ ከፍላችሁ የቦቱን አያስከፍላችሁም። አያችሁ፣ ጭንቅላት እንደዚህ ነው ቦት ላይ እሱም በሚገርም ቀን ያደረገው ምግብ ምናምን ልጆቹ ያዘጋጃሉ። የጀልባውን እነሱ ከበር አድርገው ምግቡን ምናምን ምናምን እንትን አድርገው እንድትዝናኑ ነው የሚያደርጓችሁ። ካሜራ የሌለበት ወከባ የሌለበት ሙድማ፣ አትያዙበት እንደዚህ አለ። አሁን ለምሳሌ ፕሮግራም ምናምን እንትን ብለው አሉ። እንደዚህ ግን ሙድ አትይዙባቸውም ብሎኝ ያለው እንደ እንደገና ደግሞ ሙዳችሁ ደግሞ እኛ ስናደርግ ደግሞ ለፈጣሪ ብለን ነው የምናየስ። አንድ ቀን ዋላ ማቲ በሉት ዋላ ማንም በሉት ማለት ነው። አንድ ቀን ሞታችሁ ላይ፣ ሐዘናችሁ ላይ፣ ድካማችሁ ላይ እዚህ ሀገር የሆነ ነገር ሲፈጠር ሄዶ ምናምን ጠይቋችሁ ያውቃል? ያው ሶል አጭሩ እግዚአብሔርን አሁን እሱ ሶ የሚያዘጋጀው በቃ ለምን ልትዝናኑ ነው የምትሄዱት። በቃ ራሳችሁን በቃ ረሃ ለማድረግ በቃ ሁሉም ነገር አለ ምናም፣ ልትዝናኑ በቃ እዛ ለእንትኑ ብቻ እንድትከፍሉ አድርገዋችሁ ልትዝናኑ ነው የምትሄዱት። እንደዚህ አይነት ቦታ ሄዱ። ሰርግ ላይ ከፍላችሁ በዛ ላይ ደግሞ ሙድ እየተያዘባችሁ፣ በጾሙ መጠጥ አዘጋጅተው ስጋ አዘጋጅተው ግን ሙድ ሲዞባችሁ፣ ግን ኖ በሉ። በክብራችሁ አትደራደሩ፣ በክብራችሁ አትደራደሩ። እማ ቤቴ እሪ በክብራ ልደ ቀይ ቀሚስ ለብሳችን ፍለፊት አድርገው ሙድ ይዙባ። እኔ አሁን እሷ ልጅ ፎቶዋን እዚህ ጋር አድርጌ ሙድ ቢዝባ ደስ ግን ምን አረገችን? ይህቴና ስታት ነው ቀጣይ። አብርሽ አይደለም ጠቅላይ ሚኒስትሩ መጥተዋል ነይ እያሉች ነው ብትባል፣ አትመጣም። አሁን ያችልን ሰርግ እንድትጠላ ነው ያደረጓት በጣም በእርግጠኝነት። ምክንያቱም ፎቶን ስግጭ እያደረጉ ተቦ ስታል ሼ ማሲዛ እኔ አላደርግም። ያን ኖ፣ አይደለም። ለምን ማስታወቂያ ሰራለታለሁ አሉ። ለሌላ ሀገር ዜጎችም አሉ። ገባችሁ? ምን ምን ይመሳ ስላሉ አፈራፈሬ ሻሻችሁን ሻሻቹን አስራችሁ እኮ ነው ያሰርችን። ወለቅ አድርጊና ሂጂ። እኛ ላይ ቪዲዮ የሰራችሁ ሰዎች ልጅ ሰርጉ ላይ ግን ያልሄዳችሁት ለምንድን ነው? ጠይቋቸው፣ እናንተ ለምን ብል ጡሉሽ። ለምሳሌ እኔ መሲ እንደ ሰርጉ ላይ ለምን አልሄዳችሁም? እንደዚህ ነው ቀንታችሁ ነው። ሰርክ መሄድ ከራስ ይጀምራል። ለምን አትሄዱም ብላችሁ ጠይቋቸው? አይፈልጉም እነሱ ለምን። ወጪ አለው ወጪ አለው። ልትዝናኑ አይደለም የምትሄዱት፣ የሰው ሰርግ ልታደምቁ ነው የምትሄዱት እኔ ከሰርጉ ችግር የለብኝም። በቀደም ትብያና ፊሊተር ደግሞ አድርጌ በእግዚአብሔር ፍጡር ላይ ሙድ ስለያዝኩ እኔ ቅርታ ይጠየኩት ያንን ይቅርታ መጠይቅ ስላለ ለራሴ ነው ኃጢአት የለም አቃለል ያንን ፊሊተር አድርጌ ሙድ ስለያስኩበት ፊሊተሩም ደግሞ ራሱን ነው የሚመስለው፣ ግን ማድረግ አልነበረብኝም ነው እንጂ ፊሊተሩ ቁጭ ራሱን ነው ቲክቶክ ካምፓኒ ራሱን አይቶ ነው ይሰራው? ግን እኔ ቅርታ ይጠየቅኩበት አጠያቅ ምንድን ነው ግን እኔ ቅርታ የጠየቅኩበት ምንድነው? ጀስት አለ አይደል ህማማት ነው። እና ምናልባት ሀጢት እንደ ቀለ ነው እንጂ ይሰማ ደገ

አቢ የኔ ውድ የኔ ማር የኔ ውጁ የኔ ቤቢ የኔ የሚጣዬ፣ እኔ በማሊያ በቁምጣ አስመጥቻችኋለሁ። እናቴ ትሙት በማሊያ በማታ በምትተኙበት ፓንት ላይ ባስገብቻችኋለሁ። እንቅልፍ አሳጥተናችሁ ፓወራችንን ግን ሁለት ሆነን እናቴ ትሙት ሁለት ሆነን

የትኛው አካል አሁን? እኔ ከዜድ ጋር አንዳንድ አሁን ጌም እጫወታለሁ። ያንን ቅጣት ከቀጣችኝ ያንን ፊሊተን አደርጓለሁ። ግን ወንድሜ ለአንተ አይደለም፣ ይቅርታ አድርገልኝ። ፊሊተሩ አደርጋለሁ። ያው እንደ ቅጣቱ ነው፣ እንደ ቅጣቱ ነው፣ እንደ ቅጣቱ ነው። እና የወንድ አሽሙረኞች እጃችሁንም ዓይናችሁንም እኔ ጠራር ስማችሁን እየጠቀስኩ ነው የሚሄድባችሁ። ዝንባም ሁላ ምንም አታመጡም። ገባችሁ 30 ሺህ አስገቡን አንቺስ ሽንት ቤት አጣቢያ አይደለሽ እና ሽንት ቤት ማጠብ ውርደት ነው እንደ ቅንቅና ክብር እኮ ነው ሽንት ቤት ካጣ ያጠቡትን መሰለኝ ልትበሉ ምት ሹሮሮ የምትሏቸው ሽንት ቤት አጥበው እኮ ነው ወርቅና ዳይመንድ እናንተ ሰው ያረጓችሁ ጥንቦች ሽንት ቤት አጣቢያዎች ናውጣ ደግሞ ከኔ ቤት ነይለታ ይ ሽንት ቤት አጥበው መሰለኝ ስትለምኗቸው የምትሉት ማሬ ስኳር የምትሏቸው ትቀልዳላችሁ እና እኛ ትግላችን ውጤት አፍርቶ ሰርጋችሁ ላይ አስር ሰው እንዲገኝ አድርገናል እያልናችሁ ነው። አስር ሰው የቦት ባለቤቶች አትናደዱ፣ ያላችሁ ነው። ብትናደዱ ምንም አታመጡም ነው። ጀልባ ከፈለጋችሁ አሉ፣ የሚያዝናኑ ነፍ ኢትዮጵያኖችም አሉ፣ ሌሎችም አሉ። ራሳችሁን ጠብቃችሁ የዋና ልብሳችሁን ይዛችሁ ካሜራ የሌለበት ቪዲዮ የሌለበት ሚገርም በቃ ስትወጡ እንደዛ አድርጉ። ራሳችሁን ችላችሁ በቃ ጽድት ያለ ልብሳችሁን፣ ቱታችሁን፣ ምናምን ምናምን ይዛችሁ ቋቀጭ ብላችሁ ሄዱ። ከዛ በተረፈ ግን ሻይ ሲሏችሁ ሙር ስትይዙባችሁ ማለት ልሰክሱ ነው እኔ ዛኔ ቤቴን ከፍቼ ያልተናገርኳችሁ ስለምንቃችሁም ጭምር ነው። ዛሬ ግን እንደ አጋጣሚ ለታብታቡም ሊሄድባችሁ ብዬ ነው፣ ዘንባሞች። እዛ በተረፈ እኔ አልሰማችሁም። በዛ ሙቀት ደግሞ የሚለብሱት ቀሚስ እዛ ላይ የሚለበሰው ሌላ ልብስ ነው። ልጆቹን እንኳን መሳቂያ ሆኑ። እዛ ጋር ሌላ ሰርግ የሌላ ሀገር ዜጎች ይኖራል። እነዚህ ልጆች ያዋቸዋል። ቢያንስ አለባበሳቸው እንዲያስተካክሉ ማድረግ። እነዛ ካያቸው አጃቢነ ነው ያሉ። ፀጉራቸውን አልተተኮሱም። ለምን ሙቀት ስለሆነ ኖርማል ወደኋላ ነው ያስያዙት። ልጆቹን ግን አስተኩሷቸው፣ ኩል አስቀብቷቸው፣ እንደዚህ ኩላቸው ላ ሲወርድ ነበረ። ነው ግፋችሁ። ግፍ አይደለም ግን ትምህርት ሆኗቸዋል። ለማንኛውም አትናደዱ። አላማችን ከግብ መጥቷል። አንጨርጭረናችሁ መመም ማድረግ ያለብንን አካል አድርገናል፣ ሰርተናል። አልሰራንም ሀቅ ተናገሩ። መድሃኒያለምን አላማቸውን ማለት ይሄ የሚቦጠቡጡትን አላማ አኮላሽተናል። አላኮላሸን እመብርሃንን እችን ለሀቅ ተናገሩ። ሰርጋችሁ ባዶ አድርገኗል። ጀልባችሁ ባዶ አድርገኗል። ቀጣይም ደግሞ እናቴ ትሙት ነው የምላችሁ ባዶ እኔ ብቻ ይበቃችኋለሁ ማን ው ቲክታክ ላይ ያለ ሁሉም ህዝብ ፎቶዬን እስክትዘቀዝቁት ድረስ እመቤቴን አልተወመደ ልጆች። ማዳ ለኔ ትልቅ ነገር መዝናናት ከፈለጋችሁ አሉ ከካሜራ ውጭ ምናምን ቀዝቃዛ ነገራችሁን ይዛችሁ ምናምን በቃ አረፍ ለማለት ጀልባ ላይ ከፈለጋችሁ አሉ፣ እመቤቴን። ሄዱ የሌላ ሀገር ዜጎች አሉ ምናምን ሄዱ ሰላሳ ብር አርባ ብር ከፍላችሁ ረሃ ሆናችሁ ሂዱ በሉ ለራሳችሁ። እመቤቴ ብዙ እህቶቼ የዶሮ ለቤተሰቦቻችሁ እንድትልኩ አድርገናችኋል። ከዚህ ሰርግ አስቀርታል ሁለት መቶ ድርሃም እዚህ ጋር ከመ ምን አሉ። ልክ እኔና ረጁ ስንነሳ ኪዳነምህረትን ልክ እኔና ረጁ ስንነሳ ምን አደረጉ ምን አደረጉ? በነፃ ነው ብለው መጡ። ላይቭ ላይ ቪዲዮ ሰሩ አይደለ? በነፃ ነው መግቢያው፣ ምንም ነገር የለም በነፃ ነው፣ ክፍያ የለውም ምናምን ብለው መጡ አይደለ? መጡ ስልክ ስንቃወማቸው መጀመሪያ ጀልባ ላይ ነው ፕሮግራሙ፣ መጥታችሁ እንትን ማድረግ ትችላላችሁ አሉ አደለ መጀመሪያ ላይ። ከዛ ሌሽ ልጆቹን ልትበሉ ነው ወይ እንዴት በመዋጮ ሰርግ ምናም ብለው ጓዝ ስንልባቸው ወዲያውኑ እንቅልፍ አልወሰዳቸው መጡ። ከዛ እንዴት ሶስት መቶ ድርሃም አው ሶስት መቶ ድርሃም፣ ሁለት መቶ ድርሃም ነበር ሲሏቸው የነበሩት እመቤቴን፣ እነሶል ማለት ነው መቶ ሀምሳ ድርሃም ነው ምናምን። እሱንም ምግባችሁን በልታችሁ ተዝናንታችሁ ከጓደኞቻችሁ ጋር ፈታ ብላችሁ ምናምን የሚያረጉት አለ በሆነ ጊዜ እነሱ ላዘጋጅ መዝናናት ያ ነው። ከዛ አትበሉም ብለን ስንቃወማችሁ ምን ብላችሁ መጣችሁ ከየቤታችሁ? መኪና ትዕዛዝ አድርገናል ከየቤታችሁ በነፃ መኪና ድንጋጤ እኮ ዱባይ ላይ እንኳን እናንተ ሼሆ ያረጉት በዱባይ ላይ ያላችሁ በምትመጡበት አካባቢ መኪና አዘጋጅተናል፣ በነፃ መምጣት ትችላላችሁ ብላችሁ መጣችሁ ይሄ የትግላችን ውጤት ነው ጋይዝ እንዴ ነጥባችንን አትሰዱት እንጂ በገዛ ሜዳችሁ ላይ ነጥብ አስጥለናችሁ አስጠለናችሁ መጥታችሁ ቪዲዮ እንድትሰሩ አድርገናችኋል። ይሄ ፓወር ነው። በነገራችን ላይ ፓወር ስላለን ስለምንተዋወቅ ፊት ለፊት እንድትቦጠቦጡ ስትሉ ነው። ሲጀመር ጀልባ ላይ ምግባችሁን ሁሉንም ነገር ጥንቀቀቀቅ አድርገው ጀልባ ሳያስከፍሏችሁ መቶ ሀምሳ ብር ነው የምትዝናኑት። ኖርማል መዝናናት ነው የምላችሁ። እሱንም ለጀልባዎቹን ትንከፍላችሁ። ልትዝናኑ ስትፈልጉ ማር ምን አሉ ፓርቲ የሚያዘጋጁ ደቡብ አፍሪካኖች አሉ፣ ህንዶች አሉ፣ የሌላ ሀገር ዜጎች ምናምን አሉ አሉ የሚያዘጋጁ 150 ድርሃም ነው ምግባችሁ። ዘጭ ብላችሁ በልታችሁ በቃኝ እስክትሉ ተዝናንታችሁ ዋኝታችሁ በቃ የፈለጋችሁትን ሆናችሁ 150 ብር ነው። እነሱ መጀመሪያ ላይ 300 ድርሃም አሏችሁ አይደለም? ከዛ እንዴት ብለን እኔ እናረጁ እንዴ እኔ እናረጁልኩ ቲክቶክ ሁሉ ተቆጣጥረ ነው። ግማሹ በግ ቀንታችሁ ነው ሲለን እኔ አልቀናም። ሄጅ ተበዝበጅ ግን ቪዲዮ ሲሰሩብን እኛን ቀንታችሁ ነው ሲሉን የነበሩ ሰዎች እዛ ሰርግ ላይ ደግነቱ አልሄዱ አልተበሉም። ምክንያቱም እናንተን ሂዱ ብላ ብለ እነሱ አልሄዱ። ምቀኛ የእናትሽ መቀኝ፣ ለምን አልሄድሽም? ቅንቅና፣ ለምን አልሄዳችሁ? መሄድ ነበረባችሁ እኮ እኛን ቀንታችሁ ነው ያላችሁ ሰዎች። ኦኬ መሲ ቀንታ ነው ረጁ ቀንታ ነው እኛን የተቃወሙ ሰዎች ቀንተው ነው አላችሁ። አደላይ ለምን ታዲያ እናንተ አልሄዳችሁ ለምን አልሄዳችሁም? ይሄን ትመልሱ። አልተመቻችሁም። እነዚህም ልጆች አልተመቻቸውም። አስር ሰው እንዲገኝ አድርገናላችኋል። ኦኬ አስር ሰው ቀንታችሁ። እኔ እናቴ ትሙት ነው የምላችሁ። እኔ ከሰው ሰው ነው አይደል፣ ሁሉም እግዚአብሔር የፈጠሩ ምናምን ምናምን አይደል። ብቀና ብቀና ብቀና በፊሊተሩ አልቀናም። በቃ ኻላስ። ይሄ ግልጽ ይሁን። እኔ ስም አልጠቅስም። በፊሊተር አልቀናም። ብቀና ብቀና በዛ ፊሊተር አልቀናም። ጋይስ፣ እኔ እናቴ ትሙት አለባበስ የወንድ ልጅ እንኳን አለባበስ፣ አረማመድ፣ አበላል፣ አነጋገር ምናምን እንትን ብቀና ብቀና በዛ ፊሊተር አልቀና። ምን እያሉኝ ነው እንዴ? እኔ ፊሊተር ነው ያልኩት። ምን ያሰቃቸዋል? ኧረ መሲው ምን ነው ግን ለምን ምን ነው? እኔ ፊሊተር ነው ያልኩት። ሌሽ ምስቁት፣ ሌሽ ምስቁት። ጥሪታና በቀና በፊድ ተራራ እንደገና፣ ደግሞ አብዛኞቻችሁ በጣም ያሳቃችሁኝ መሲ ብርጅስቶን እና ረጁ መሲ ብርጅስቶን ልትሄድ ነው አለች። እኔ እኮ በቃ በጣም አዝነው ሙሽራውንም ላይፍ ይዞ ሲመጣ በቃ አዝኜ ምናምን በቃ እንመጣለን አልኩት፣ እንመጣለን እሁድ ከቀረች ምናምን አሉ። ከዛ ቤታቸውን ከፍተው በቪጃማቸውና በፓንታቸው ላይፍ ገብተው ሲረግጡን ነበር። እንዴት አጥረግጡን፣ ያንኑ ታርጌታችሁ እናትክሙ። የሰው ልጅ ጦር ሜዳ ሶስት አይነት አለ። አንደኛ የቃል ጦርነት፣ ሁለተኛ በአካል ጦርነት፣ ሶስተኛ ደግሞ የብዕር ጦርነት ይባላል። እኛ የቲክቶክ ጦርነት ያደረግንባችሁ እሱንም ደግሞ ከግብ አድርሰነዋል። ሲቀጥል ደግሞ በፊሊተር አይመለከታችሁ ፊሊተር ቻይና የፈጠረችው እሱ ልጁ ነው ብላ እኔ ፊሊተር ነው ያደረኩት። በፊሊተሩ አይመለከታችሁ። ዛሬም ነገር ያ ፊልተር እኔ አደርጋለሁ አደርጋለሁ አደርጋለሁ። ወይ በማርያም ከሰውም ሰው እንጂ ያንቺ ቅንቅና ነው። እጭ ከዚ ጥንብ እጭ ከዚ። እኔ አንዷ ደግሞ ምን ነበር ያለችው? እኔ በጣም የሚገርመኝ ፍቅር የሚጠላው ሰይጣን ነው አለች። ታዲያ ለምን አልሄድሽም? ሽማቤት ለራሶች አመድ እኔ አንቺን እንኳን አልናገርሽም። ሁሌ አጀንዳ ፈላጊ ስለሆንኩ አልናገርሽም። አንቺን ማስተዋወቅም አልፈልግም። እና ይሄንን ነው አንቺ እኮ አትናገሪ ይመስል እግዚአብሔር፣ ፍሊተር ስታደርጉ የሰው ስም ይጠሩባቸዋል። እንዴት ነው? ምን ሆነ? ኦኬ፣ አንዳይ ወደ ስራ አሁን ሰላሳ ሶስት ሺ ገብታችኋል። ቴንክ ዩ ለማድ ነው ያን ነው ቤቴን ገፍቼ ምናምን መልስ ያልሰጠዋቸው አንደኛ እሱ ቃ አልነበርኩም ምናምን አሁንም ላይፍ እንደ መደበር ያንቺ። እኔ ግቤን መትቻለሁ። ትግዴ በሚገርም ውጤት አስር ለመቶ አሸንፈናል። እኛ መቶ ነን እነዚ አስር ናቸው። ስለዚህ ጀልባ ስትፈልጉ ምናምን የጀልባ ፕሮግራም ምናምን ሲኖር መቶ ሀምሳ ድርሃም ከፍላችሁ ዋይንታችሁ ምግባችሁ ዘጭ ብላችሁ በልታችሁ ፈታ ብላችሁ ሙዚቃችሁን ሰምታችሁ ምናምን ምናምን መቶ ሀምሳ ድርሃም ነው። እሱንም የሰው ሰርግ ሳታምቁ ሙድ ሳይያዝባችሁ የምትፈልጉትን ነገር በክብር እዛው ጀልባ ወንበራችሁ ላይ መጥቶ ቁጭ ብሎ ምናምን እየተዝናናችሁ ሰልፊ ፎቷችሁን እየተነሳችሁ ላይቭ እየገባችሁ ምናምን ምናምን ጽድት ብላችሁ ጽድት ብላችሁ ማርያምን፣ አትዝናኑ አይደለም፣ ተዝናኑ ግን ደግሞ አንዳንድ ሰው ብልጥ ብልጥ ሲጫወትባችሁ ደግሞ እንትን አትበሉ። እነሱ ኪሳቸው ነው፣ አጃችሁ እኔ ስራዬ ነው አሉ። ስራም ደግሞ ስራም ስራ ሲመስል ነው። አብዛኞቻችሁ ሰርጉ ላይ ሳትሄዱ ልጆቹ እኛ ላይ ቀንታችሁ ያላችሁ ቪዲዮ የሰራችሁ ሰዎች፣ እኔ ቀንቼ አይደለም፣ ፈጣሪ በሚያውቀው ሙድ ሙድ ሴት ልትይዙባቸው ስለሆነ ነው። እና ደግሞ የሰው ልጅ በቆሙም ቁጭ ብሎም አፉ ክፍት ሰው በእሱ አይቀናም፣ ብላችሁ ፈልጌ ነው ተናጣ። ብዙ ነው መዘዙ። ኦኬ አሁን ስልክ ላሳያችሁ ነው። ባይዛወይ በስማችን አይደለም የጠቀሱት፣ ስልክ ነጋዴዋና ድሬያ ነጋዴዋ ነበር ሲሉን የነበሩት። ደስ የሚለው ኦፍኮርስ ስልክ ነጋዴ ነኝ። ኦፍኮርስ ስልክ ነጋዴ አያም፣ ስልክ ነጋዴ እና ድሬያ ነጋዴ። ድርጅቱን እኮ ነው ስም እንዳትጠቅሱ። እንዴት ውስጣችሁን አንገብገበናችሁ እና የሀገር ልጆች አስቀረሻችሁ ነው። የተቀረ እቃዎቻችሁ ደግሞ ገብቷል። ዛሬ ሁላችሁ መውሰድ ትችላላችሁ። ስልካችሁን አስተላለፍ ያለ ይተቀባል። ሂና የአምርም ማርያምን አምርም ሂነው አምርም እና አብርሽ ሰርግ ላይ ሊሄድ ያልኩበትን ብር ሂና ተቀበውበት አምርም አምርም የምር ቴንኪው ውዶቼ፣ እመቤቴ የምትወዱኝ እዛም ትክክል እዛም ትክክል ያላላችሁ ልጆች ሁላችሁንም ወዳችኋለሁ። እሺ ከዛ በተረፈ ግን በግ ሰራ አትገኙ። በግ ከማን ጋር ትውላለህ ሲባል ከአራጁ ጋር። እና ደግሞ መዝናናት ስትፈልጉ እመቤቴ፣ እኔ አሁን ሌላ አሁን ሌላ ፕሮግራም ቢዘጋጅ እንደዚህ የጀልባ ምናምን ምናምን የሆነ መዝናናት ከሆነ እሄዳለሁ፣ እዝናናለሁ ሀቁን ስነግራችሁ ሄዳለ ወቷ አምሳ ብር ነው ዋጋው። ያስ ይሆነ ሄጄ ካሜራ የሌለበት አልሳቀቅ ላይ ገብቶ ሙድ አይዙብኝ ምናምን ምናምን። እነዚህ ኮ ሻይ ሲሉ ሙድ የተያዘባቸው መቤቴ፣ ሻይ ሲሉ እያያችሁ ነው። እኛ ዋሸን መቤቴን ዋሸን። ሻይ ሲሉ ወይኒ ሻይ አለች ይላሉ። እና በዛ ሙቀት ቦርካ ጠጣ እንጂ ጣት ዝናም አለም ወታችሁ ፈታ በሉ። በቃ ይሄ ሁለት መቶ ሶስት መቶ ብር የምትጠየቁበት ቦታ ላይ አትገኙ። በቃ እዚህ ሀገር ምግባችሁን በልጣችሁ ጠጥታችሁ የፈለጋችሁትን ነገር አድርጋችሁ ጀልባ ላይ ሰልፊ ተነስታችሁ ፎቶ ተነስታችሁ ጽድት ያለ ኢቭን ፍቅረኛም ካላችሁ ፍቅረኛችሁ ነይ ታቃላችሁ። ዱባይ ትዳር አላበረታታም። ዱባይ ወንድ ይዘሽ እንድትዝናኝም አልፈልግም። ሰው እንድትወሩ ነው የምፈልገው። ገባችሁ? ቆይ ስልክ እየከፈትኩ ነው እኮ ላሳያችሁ፣ ነው እኔ ደግሞ ማንንም ይዘሽ ሄደሽ አንጠልጥለሽ ጋብዥ እያልኩሽ አይደለም እኔ እንደዛ እያልኳቸው አይደለም። እኔም ለሄድ መሰለኝ በግ ተራ እጄ እዛን ሰዓት የሄድሽለት መቴ ሂዱ ተዝና አሉ። የሌላ ሀገር ዜጎችም አሉ እኮ ሌሎች ኢትዮጵያውያንም እንደዚህ ጀልባ ላይ

እና ሄዳችሁ ምናምን ፏ ብላችሁ ምግባችሁን በልታችሁ ምናምን በቃ ተዝናንታችሁ ምናምን ነው። አትዝናኑ አይደለም ለራሳችሁ ነው። የሰው ሰርግ ላይ ሄዳችሁ ሁለት መቶ ድርሃ ምናምን ከምትከፍሉ ብቻችሁን እንትን ብላችሁ ኦኬ። ከዛ በተረፈ ደግሞ ዱባይ ላይ ችግር ሲኖር እንድ ቀንተውን ምናምን ያላችሁን ሰዎች ቪዲዮም የሰራችሁብን ሆነ ቤታችሁን ከፍታችሁ ስታለቅሱ የነበሩ፣ ዱባይ ላይ ልጆቹ ወደቁ ሲባሉ ልጆቹ ችግር ገጠማቸው ሲባል በተግባር መኪናቸውን አንስታችሁ ይሄዱላቸው። ለገንዘብ ብቻ፣ ለችግራችሁ ብቻ አትሩጡ። እኔ ለምሳሌ ሶልን እምወደው ለምንድን ነው? ሶልን ታውቁታላችሁ አይደለ? ይሄ አጭሩ ልጅ ሶል ካርጎ ምናምን የሚያዘጋጀው፣ እሱ ልጅ ማርያምን ነው ምላችሁ በጣም ብዙ ብዙ ጊዜ እኛ እንደዚህ ችግር ሲገጥም ምናምን ሶል በእናት ታድርሰን ምናም ብለን ስንደውልለት እንኳን ከእንቅልፉ ተነስቶ ምናምን ይመጣል። እሞወዶ ሶልን ለዛ ነው በተግባር ለልጆቹ ይደርስላቸዋል። ስትበደሉ ቪዲዮ ይሰራላቸዋል። ከጎናችሁ ለሚሆን ሰው ብቻ ንትንበሉ እንጂ መቶ ብራቸውን ቢዝነሳቸውን ሰርቶ ምናምን ለሚያሽቃብጡ ነው። እኛን ስንረዳ አናሳይም ላላችሁ ስትረዱማ፣ ስትረዱ አይደለም ልጆቹ ልትቀፍሏቸው ስትሉኮ መታቸዋል። ስትረዱ እናንተ ብትረዱ ኖሮማ ታሳዩን ነበር በተግባር ገባችሁ። እኔ እነ ሶልን እነ ክያዘ አርሴማ ችግራችሁ ላይ የሚገኙትን እነሱ እነሱን አበረታቱ። ተግባባ አ በጣም እግዚአብሔርን ሶል በጣም መልካም ልጅ ነው። በጣም እግዚአብሔርን ሶል የሚገርም ልጅ ነው። ማርያም እኔ በአካል እራሱ ሶልን ያየሁት አንዴ ነው። አግኝቸውም ተደዋውየውም እንኳን አላውቅም፣ ግን በቃ የሚገርም ልጅ ነው። ሶል ታውቁታላችሁ። ቪዲዮ ምናምን ይሰራል ልጆች ችግር ሲኖርባቸው ኑ ሲባል ምናምን የሆነች ልጅ ደንገራችሁ ሶል ያደረገው ልጅቷ የካርጎ ብር የለኝም አለችው ኖርማል ልጅቷ ተይዛ ተሳፍራ ሶል ነው እቃውን የላከላት ስንት ሳይል እነዚህ አያድርጉላችሁም እንደ ለመቦጥቦጥ ብቻ ነው የሚመጡት ለዛ ነው አትሸወዱ የምንላችሁ ሶልን የምወደው የተግባር ሰው ስለሆነ ነው ገባችሁ እንደዛ የተግባር ሰው ሆናችሁ አሳዩ ነሲ ሶል የሰረቀሽን ነገር ንገሪ። ነይ ኢንቫይት አድርጌሻለሁ። ነይ ግቢ፣ ኢንቫይት አድርጌሻለሁ። አድርጌሽ ካልገባሽ ብሎክ ነው ማድረግሽ። ኦኬ ሶል፣ ምን ሰረቀሽ? እንዴት ነሽ? ሰላም ነው? አለሁ መልሽልኝ። ምን ሰርቆች ነው ሶል አይ እዚህ ጋር አይወራም ማለት ነው። ሌባ፣ ለምንድን ነው የማይወራው? በውስጥ እነግርሻለሁ። አያችሁ፣ በውስጥ እነግርሻለሁ ሌባ እዚህ ጋር አይወራም። እዚህ ጋር መጥተሽ አይደል እንዴ ሌባ ብለሽ ኮመንቴ ይቆመሽ። ኦኬ አው ሸቷ ነው ዲ እንደዚያ ዓይነት ሰዎች ናቸው እንግዲህ። እና እኔ ሶልን የምወደው ስትበደሉ የሆነ ነገር ስትደርሱ ምናምን የሚደርስላችሁ ሰው ምረጡ። ከዛ በተረፈ ግን ለናንተ ተብሎ እንትን ሲባል ቀንታችሁና አትበሉ። ነገሩ ቀንታችሁና የምትሉና አዛውንቶች ናችሁ በዛ ነገር